እኩልነት እንደሰፈነባት በሚነገርባት ሀገር አሜሪካ እየተፈጸሙ የሚገኙ ጥቃቶች ከዕለት ዕለት ቁጥራቸው እየጨመረ ዘግናኝነታቸው እያየለ መጥቷል። ጥቃት ፈጻሚዎች መተካ የሌለውን የሰው ሕይወት ያለምንም ምክንያት ሲነጥቁ ማየት እየተለመደ የመጣ ነገር ሆኗል። እየተፈጸሙ ያሉ የግድያ ጥቃቶች ሰዎችን ጭንቀት ውስጥ እየከተታቸው ሲሆን፣ በተለይም ስደተኛ ዜጎች ኑሯቸውን በሰቀቀን እንዲገፉ እያደረጋቸው ነው። ከጥቂት ሳምንታት በፊት በኢትዮጵያውያን ወጣቶች ላይ ለጆሮ የከበደ የግድያ ጥቃት መፈጸሙ የፈጠረው ሀዘንና ድንጋጤ ሳይረግብ ቤተክርስቲያን ላይ ጥቃት መፈጸሙ ተሰምቷል። በዕለተ ሰንበት ሀገር ሰላም ብለው አምላካቸውን ለማመስገን የተሰበሰቡ ሰዎች የጥይት ሰለባ ሆነዋል። በመቶዎች የሚቆጠሩ ምዕመናን ላይ የአምልኮ ስርዓት እየፈጸሙ ባለበት በአንድ ታጣቂ አማካኝነት የደረሰው ዘግናኝ ጥቃት ምዕመናን ላይ ሞትና ከባድ ጉዳት አስከትሏል። ታጣቂው ከመሳሪያ ጥቃቱ በተጨማሪ የነበሩበትን ህንጻ በእስ እሳት እንዲያያዝ በማድረጉ ጉዳቱን እጅግ ከባድ እንዳደረገውም ተሰምቷል። ለመሆኑ ይህ አሳዛኝ ጥቃት የተፈጸመው የት ነው? በአምላክ ተከታዮች ላይ እንዲህ አይነት አሰቃቂ ጥቃት የፈጸመው ሰው መጨረሻስ ምን ሆነ? የጥቃቱ ሰለባ የሆኑ ምዕመናን የደረሰባቸው ጉዳትስ ምን ይመስላል? የሚለውን በዝርዝር ወደ እናንተ እናደርሳለን። በሌላ መረጃችን ደግሞ የሶስተኛው ዓለም ጦርነት አይቀሬነት እየተሰማ ይገኛል። ከዕለት ዕለት ከሰላም ወሬ ይልቅ የጦር ወሬ የሚንጣት ምድራችን ወደ ለየለት ጦርነት ልትዘልቅ መቃረቧን በርካቶች እየተናገሩ ባለበት ከዩክሬን የወጣው ዜና ይህን ጭምጭምታ የሚያረጋግጥ ሆኗል። በመርገብና በመፋፋም ውስጥ ለዓመታት የዘለቀው የሩሲያና የዩክሬን ግጭት አውዳሚ የሆነው የሶስተኛው ዓለም ጦርነት ካልተጀመረ የሚቋጭ አይመስልምና ይህን ግጭት ለማስጀመር እያሟሟቁ ይመስላል። ለዚህም አጥፊ መሳሪያዎችን ከቦታ ቦታ እያጓጓዙ ቦታ ቦታ ጉዳያቸውን እንዲይዙ እያደረጉ መሆኑን ተሰምቷል። ይህን ተከትሎም በሁለቱ ሀገራት መካከል ያለው ፍጥጫና የእርስ በእርስ ክስ ሲቀጥል የሶስተኛው ዓለም ጦርነት ሊጀመር ነው በሚል ዓለም በስጋትና በፍርሃት ፊቱን ወደ ፕሬዝዳንት ቭላድሚር ፑቲን አዙሯል። ሰላም ጤና ይስጥልን ውድ የአማርያቱ ቤተሰቦች እንደምን ቆይታቸዋል? በዛሬው መሰናዶ በአሜሪካ በቤተ ክርስቲያን ላይ ስለተፈጸመው ልብ ሰባሪ ጥቃትና ስለ ሶስተኛው ዓለም ጦርነት ጅማሬ የተሰማውን መረጃ ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮን ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ሁሉም ሰው በነጻነት ተንቀሳቅሶ ይኖርባታል በምትባለው ሀገር አሜሪካ ከጊዜ ወደ ጊዜ ጥቃቶች እየተበራከቱ መምጣታቸው ሲነገር ባለፈው እሁድ በሚችጋን ግዛት የደረሰው ጥቃት ግን ከሁሉ የተለየ መሆኑ ተሰምቷል። እሁድ ቀን ሰንበት ነውና የቻለ ሁሉ በቤተ ክርስቲያን ተገኝቶ ሃይማኖታዊ ተግባራትን ለማከናወን ይጥራል። በመሆኑም በሚችጋን ግዛት የሚኖሩ ምዕመናን ፈጣሪያቸውን ለመማጸን፣ ለማመስገንና ወደ እርሱ ለመቅረብ በቤተ ክርስቲያን ተሰብስበዋል። ይሁን እንጂ ዘጠኝ ከ አምስት ሲሆን ግን ምዕመናን የአምልኮ ስርዓት እየፈጸሙ ባለበት ሰዓት ግን ማንም ያላሰበው አደጋ ተፈጥሯል። ሰው ሁሉ አንድ አይደለምና እኚህን በአምላክ ፊት የተሰበሰቡ ምዕመናንን ለማጥፋት ያሰበው ታጣቂ የተኩስ ርምታ ይከፍታል። በመሳሪያ እያደረሰ ያለው ጥቃት ያላረካው ይህ ግለሰብ ምዕመናኑ ተሰብስበውበት ያሉበትን ቤተ ክርስቲያን በእሳት በማያያዝ እንዲነድም ያደርጋል። ሀገር ሰላም ብለው ለምስጋና ወደ ቤተ ክርስቲያን ያቀኑት ምዕመናን ሞትና ከባድ ጉዳትን እንዲያስተናል ግዱም አድርጓቸዋል። በዚህም ጥቃት አራት ሰዎች ሲገደሉ ስምንት ሰዎች ላይ ጉዳት መድረሱን ፖሊስ ገልጿል። ባለስልጣናት እንዳሉት በዲትሪዮት ከተማ ሰሜን ምዕራብ መቶ ኪሎ ሜትር ርቀት ላይ ግራንድ ብላንክ ከተማ በምትገኘው ሞርሞን ቤተ ክርስቲያን ላይ ጥቃቱ የተፈጸመው በመቶዎች የሚቆጠሩ ምዕመናን የእሁድ የአምልኮ ስነ ስርአትን እየታደሙ በነበረበት ወቅት እንደሆነም ተናግሯል። ተጠርጣሪው በሚችጋን በርተን ነዋሪ የሆነው የአርባ አመቱ ቶማስ ጃኮብ ሳንፎርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተ ክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ ማለፉም ተሰምቷል። ባለስልጣናት የታሰበበት የጥቃት ድርጊት ያሉት ክስተት ላይ ምርመራ እያደረጉ ሲሆን የጥቃቱ አላማ እስካሁን ግልጽ አይደለም። የግራንድ ብላንክ ፖሊስ አዛዥ ዊሊያን ሪን እሁድ ዕለት በጋዜጣዊ መግለጫ ላይ እንደተናገሩት ሁለት ግለሰቦች የተተኮሰባቸው ጥይት ባደረሰባቸው ጉዳት ምክንያት ህይወታቸው አልፏል። በኋላ ላይም ሁለት ሰዎች ሞተው መገኘታቸውን ና ሌሎች ቁጥራቸው ያልታወቁ ሰዎች ደግሞ ጉዳት እንደደረሰባቸው አዛዡ ገልጸዋል። ሪኒ እንዳሉት እሁድ ዕለት ከሰዓት 9:25 ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንጻው ሲገባ በመቶዎች የሚቆጠሩ ሰዎች በቤተክርስቲያኗ ውስጥ የአምልኮ ስነ ስርዓት ላይ ነበሩ ብለዋል። ከዚያም ጥቃት አድራሹ ተኩስ በመክፈት በቤተክርስቲያኗ ውስጥ በነበሩ ግለሰቦች ላይ የተኩስ ርምታ መክፈቱን አዛዡ ተናግረዋል። ፖሊስ ወዲያውኑ ምላሽ ሰጥቷል ያሉት አዛዡ ፖሊሶች ከግለሰቡ ጋር የተኩስ ልውውጥ ማድረጋቸውንና በተደረገው የተኩስ ልውውጥም ግለሰቡ መገደሉን ገልጸዋል። ሳንፎርድ የተገደለው ተኩስ በከፈተ በስምንት ደቂቃዎች ውስጥ ነው። እሳቱ መቼና እንዴት እንደተጀመረ ለመለየት እየሞከርን ነው ሲሉ አዛዡ ገልጸዋል። ሆኖም ተጠርጣሪው እሳቱን ለማስነሳት ተቀጣጣይ ፈሳሽ ምናልባትም ጋዝ ሳይጠቀም እንዳልቀረ ባለስልጣኑ ገልጸዋል። የፖሊስ አዛዡ ሬን ጥቃቱ በሚፈጸምበት ወቅት ህጻናቱን በመደበቅ ምዕመናኑ የፈጸሙትን ጀግንነት አድንቀዋል። መርማሪዎች የተጠርጣሪውን የግል ንብረቶች እየፈለጉ ሲሆን የጥቃቱ ዓላማ ምን እንደሆነ ለማወቅ የእጅ ስልኩ ላይ ያሉ መረጃዎች እየተመረመሩ እንደሆነም ተሰምቷል። ሳንፎርድ የቀድሞ የባህር ኃይል አባል እንደሆነ የተሰማ ሲሆን በዲትሮይን በሚገኘው ቢሮ የኤፍቢአይ ልዩ ወኪል ተወካይ ሩበን ኮልማል እንዳሉት ከሆነም ምርመራውን የአሜሪካ ፌዴራል ፖሊስ ኤፍቢአይ እየመራው ሲሆን የአደጋ ጊዜ ምላሽ ሰጪ ቡድን፣ የቦምብ ቴክኒሽያን እና ሌሎች በስፍራውም ተሰማርተዋል ሲሉም ገልጸዋል። የሚችጋን ግዛት ፖሊስ ቃል አቀባይ ኪም ቪትሪም የፖሊስ መኮንኖች በሌሎች በርካታ ቦታዎች ያሉ ያሉ የቦምብ ፍንዳታዎች ስጋት ምላሽ እየሰጡ መሆኑን ለጋዜጠኞች ተናግረዋል። የሞርሞኑ ቤተክርስቲያን በሰጠችው መግለጫም አንድ የታጠቀ ግለሰብ በአምልኮ ስነ ስርዓት ላይ ተኩስ መክፈቱንና በርካታ ሰዎች ላይ ጉዳት መድረሱን አረጋግጠዋል። ለሰላምና በዚህ ሁሉ ውስጥም ላለፉት ሁሉ ምረት እንዲልክላቸው እንጸልያለን ስትልም ቤተክርስቲያኗ መግለጫዋን ሰጥታለች። ፕሬዚዳንት ዶናልድ ትራምፕም የተፈጸመውን ጥቃት በተመለከተ ገለጻ እንደተደረገላቸው የተገለጸ ሲሆን የፌዴራል ምርመራውን ኤፍቢአይ እንደሚመራው አረጋግጠዋል። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍም በአሜሪካ በክርስቲያኖ ወገኖች ላይ ኢላማ ተደርጎ የተፈጸመ ሌላ ጥቃት ብለውታል። የአሜሪካ ጠቅላይ አቃቢ ሕግ ፓም ቦንዲም በኤክስ ገጻቸው ላይ በቤተ ክርስቲያኗ ላይ ስለተፈጸመው አሰቃቂ ተኩስና የእሳት ቃጠሎ መረጃ እንደደረሳቸው ተናግረዋል። በአምልኮ ስፍራ ላይ እንዲህ አይነት ጥቃት መፈጸሙ ልብ የሚሰብርና የሚያሳዝን ነው። በዚህ አሳዛኝ ክስተት ለተጎጂዎች አብረን እንጸልያለን ሲሉም ሀዘናቸውንና የማጽናኛ ቃላቸውን አስፍረዋል። የሚችጋን ገዢ የሆኑት ግሪችም ዊትምርም በየትኛውም ቦታ በተለይም በአምልኮ ስፍራ የሚፈጸም ጥቃት ተቀባይነት የለውም በማለት ድርጊቱን ያወገዙ ሲሆን ሁኔታውን እየተከታተሉ እንደሆንም ገልጸዋል። ይህም ዜና በርካቶችን ያስደነገጠና እጅግ ያሳዘነ ሆኗል። በቅዱስ ፍራ ውስጥ እንዲህ አይነት ዘግናኝ ጥቃትን ማድረስ እጅግ አሳፋሪ ሲሆን፣ ብዙዎች ድርጊቱን እየተቃወሙት ይገኛል። እኛም ለሞቱት ነፍስ ይማር በማለት በዚህ ድንገተኛና አሳዛኝ ጥቃት ቤተሰባቸውን ላጡ ሰዎችም መጽናናትን እየተመኘን ወደ ሌላኛው መረጃችን እናምራለን። በነጋ በመሸ ቁጥር የጦር ወሬ እያመሳት ለምትገኘው ምድራችን የሶስተኛው ዓለም ጦርነት መቃረቡን የሚገልጹ መረጃዎች ሳይሰሙ ውላ ማደር ካቆመች ሰንብታለች። በተለይም የዩክሬንና ሩሲያ ጦርነት እየተካረረ መሆኑን ተከትሎም በርካቶች ለመጀመር ዳር እንደደረሰ የሚናገሩት የሶስተኛው ዓለም ጦርነትን በተመለከተ አዲስ መረጃ ተሰምቷል። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያ ባንዲራ የሚያውለበልቡ ሰው አልባ ድሮኖችን በማዘጋጀት በሩማኒያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯም ተሰምቷል።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 ዛካሮቫ የሃንጋሪ ጋዜጠኞችን ጠቅሳ የዩክሬን ፕሬዚዳንት ቭላድሚር ፑቲን ዘሌንስኪ ለነዚህ ድርጊቶች የተጠረጠሩበት ምክንያት ቀጥተኛ እንደሆነ ከባድ ሽንፈት እየደረሰባቸው የሚገኙት የዩክሬን ታጣቂ ኃይሎች ዓለምን ብሎም አውሮፓን ወደ ጦርነቱ በመጎተት በአውሮፓ ምድር ሶስተኛ የዓለም ጦርነትን ለማስጀመር ነው ስትል ገልጻለች። ውድ የአማርያ ቲዩብ ቤተሰቦች የሰውን ነፍስ እንደ ቅጠል ከሚያረግፍ ጦርነት አምላክ ይሰውረን እያልን ሃያላን ነን ብለው ለሚገዳደሩትም ፈጣሪ ልብ እንዲሰጣቸው በመመኘት የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊና ማህበራዊ መረጃዎች እስክንገናኝ ያላችሁበት ቸር ቆዩልን።